ብዙዎቻችን ውጪ ናፋቂ በሆንበት ከዚህ ሀገር እንዴት ወደ ሌላ ሀገር ሊሂድ በማለት በምንጨነቅበት ሰዓት እነዚህ ሰዎች እንግዲህ ከውጭ ሀገር ኑሯቸውን ወደ ኢትዮጵያ ያደረጉ ሰዎች ናቸው። ይህንን ቪዲዮ ተንተርሼ ብዙ የምትጠቀሙበትን ሀሳብ ላካፍላችሁ ነው። እንግዲህ በቪዲዮ ላይ እንደተመለከታችኋቸው አንደኛው ጃኒ በመባል ይታወቃል። በዩቲዩብ ላይም ብዙ ሰዎች ያውቁታል። በዩቲዩብ ቻናሉም ከአራት መቶ ሺህ በላይ ተከታዮችን አፍርቷል። ሌላኛው ደግሞ አዶናይ በመባል ይታወቃል። በቅርብ ጊዜ ወደ ኢትዮጵያ በመግባት በቲክቶክ ማህበራዊ ሚዲያ ላይ ብዙ ተከታዮችን ያፈራ ሲሆን እሱም ከ2.5 ሚሊዮን በላይ ተከታዮች አሉት። እኛም በፋሪስ ሚዲያ ላይ ቪዲዮን ሰርተንበት ነበረ ወደ እዩ ጩፋ ጋር ከመሄዱ ጋር ተያይዞ። እንግዲህ ወደ ዋናው ነጥባችን ስንመለስ ሁለቱንም እንደተመለከታቸው ወደ ውጪ መመለስ እንደማይፈልጉ ገልጸዋል። ታዲያ ይህን ቪዲዮ ተንተርሼ ልነግራችሁ የፈለግኩት ነገር አብዛኛው ሰው በእነሱ ቪዲዮ ላይ ምን የሚል ኮመንትን እንዳስቀመጡ ልንገራችሁ። እኔ ኢትዮጵያ ውስጥ ከምኖር ለምን ከኢትዮጵያ ወጥቼ ጎዳና ላይ አልኖርም የሚል ሀሳብ አስተያየት ተመለከትኩ። ከዛ ባለፈ ደግሞ አብዛኞቻችን ጭንቅላታችን ላይ ውጪ ሀገር ሲባል ያለው አመለካከት በጣም የተለየ ነው። አልፎም የተጋነነ አመለካከት ያላቸውን ሰዎች መቀየር ከቻለ ብዬ እንደ ሀሳብ የምነግራችሁ ነገር ስላለኝ ቪዲዮን እስከ መጨረሻ ተከታተሉት። በመጀመሪያ ነገር ዓለም በዚህ ጊዜ አንድ መንደር በሆነችበት ዘመን ላይ መሄድ የምንፈልግበት ሀገር ለማወቅ የግድ እዛ ሀገር ላይ መጓዝ የለባችሁ። ስለምትፈልጉት ሀገር ባላችሁበት ሆናችሁ ስለ እያንዳንዱ መረጃ መሰብሰብ ትችላላችሁ። አብዛኛው ኢትዮጵያ ጋር ያለው ክፍተት ግን ራሳችንን ለእውቀት እያዘጋጀን ያለን ሳይሆን በተሳሳተ መንገድ ከደላላ፣ ከተለያዩ ሰዎች ይሆናል ወይም ከምናያቸው የምዕራባውያን ሰዎች የቀሰምነው ነገሮች ነው ጭንቅላታችን ውስጥ ተቀርጾ ውጭ ሀገር ማለት በቀላል ገንዘብ የሚገኝበት ስራ ሳይሰራ እንዲሁ ሀብታም የሚኮንበት የሚመስለን ሀገር ነው እና፣ ስለዚህም ትልቅ ጥንቃቄ ማድረግ ያለብን ነገር ሳይሆን አይቀርም። እዚህ ጋር ነው ውጪ ሀገር መሄድ ያለባቸው ሰዎች የሌለባቸውም ሰዎች በሁለት ከፍዬ ነው የማያቸው። በመጀመሪያ ደረጃ ኢትዮጵያ ውስጥ እያሉ ጥሩ የመንቀሳቀሻ አቅም ያላቸው ሀገራቸው ላይ መለወጥ የሚችሉ ገቢ ያላቸው ወይም አቅም ያላቸው ውጪ ሀገርን ግን የሚናፍቁ ለአጭበርባሪ ሰዎች እና ለደላሎች ሲሳይ የሚሆኑ ሰዎች በተለያዩ ጊዜ እንሰማለን። ለእንደዚህ አይነት ሰዎች ውጪ ሀገር መሄድ አይመከርም። ማለትም ለደላሎች ከሚሊዮን እስከ 15 ሚሊዮን ወጪ የሚያደርግ አቅም ያላቸው እዚህ ሀገር ላይ መለወጥ ይችላሉ እና ራሳቸውን ቆም ብለው እንዲመለከቱ ነው ይሄን ቪዲዮ ይጄ የመጣሁት። በሌላኛው መንገድ ደግሞ ውጭ ሀገር ሄደው መስራት አለባቸው ብዬ ያሰብኩት የትምህርትን እድል ያገኙ በስኮላር እና ወደ ሌላ ሀገር ተጉዘው ታታሪ ሆነው ራሳቸውን መቀየር ለሚፈልጉ ቢሄዱ ባይ ነኝ። ሁላችንም ጋር ያለው ነገር ውጭ ሀገር ከተኬደ በቀላሉ ገንዘብ የሚታፈስ ነው የሚመስለን። እናም በሀገሬ ኢትዮጵያ የምትገኙ ቅዱሳን እህት ወንድሞቼ ባላችሁበት ዘር መዝራት ያለባችሁ ይመስለኛል። ከኛ እግዚአብሔር የሚፈልገው ከሀገር ሀገር መቀያየር ሳይሆን ባለንበት ሆነን እግዚአብሔርን በመተማመን ዘር መዝራት ነው። እንግዲህ መጽሐፍ ቅዱሳችንም እንዲህ ይለናል። መጽሐፈ መክብብ 11 ከቁጥር 6 ጠዋት ላይ ዘርህን ዝራ፣ ማታ ላይም እጅ ስራ አይፍታ። ይህ ወይ ያ ወይም ሁለቱም መልካም የሆኑ የቱ እንደሚያፈራ አታውቅም ይለናል። እና የሀገሬ ሰዎች ዘር መቀያየር እንጂ ቦታ መቀያየር አይደለም። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ አይረሳ። ለፋሪስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። መረጃን በፍጥነት እንዲደርሳችሁ የደውል ምልክትን መጫን አይረሳ። እኛ ከወዲሁ ተሰናበትን። ቸር ሰንብቱ።